ስናረብ እና ያን ነገር ስናደርግ ዶክተሩን ጠየኩት ነገረኝ ዝም ነው ያልኩት ማለት ሲናገር እሰማለሁ ግን ዝም አልኩኝ እሷ እንደው የሳቀችው ሳቅ እስቲል ጆሮዬ ላለ ናፍ ሰማህ ስትለኝ አልሰማሁም ስላት መስማት አልፈለክም ማለት ነው ብሎ ዶክተሩን በጣም ነው የሳቀው እና ያች አጋጣሚ ያው ትንሽ እስቲ እናት ሳቅ ጆሮዬ ላይ አለ እሷ ላይም ያለው የደስታ ስሜት በደንብ ፊል አደርጋለሁ። ሰላም ሰላም፣ የአሜሪኮ ቤተሰቦች እንዴት አላችሁ? ደህና ናችሁ ወይ? ጤንነት እንዴት ይዟችኋል? ያው አዲሷ አዲስ ፋሲካ እንግዲህ እየቀረበ ነው። እንኳን አደረሳችሁ። ጾመ ድጓሙ ሊፈታ ያው እየተንደረደርን ነው፣ እኛም ደግሞ ጠጋ ጠጋ እያልን ነው። ዛሬ እንግዲህ ከፍራንኩም ከምኑም ከምኑም ወጥተን እስቲ ደግሞ አዲስ ነገር ይዘን መተናል ብለን እናስባለን። ባለፈው በሰራሁት ፍራንክ እየደረሰብኝ በኮሜንት የደረሰብኝ ቅጥቀጣ እንግዲህ የሚወራ አይደለም። ይሄ ሁላ የሚወደኝ ሰው ምን አለው እኮ ላእኔ እናት ወዱኝ እ በዚህ አጋጣሚ የሚወደድ ነኝ እኔ ነኝ። ፈርድና ስበላይ ከራት እሷ አርጉዝ ነች እየተባለ ግን አንዳንዴ ደግሞ ትንሽ ያስፈልጋል። አይ ቲንክ እንትኑ ከፍ አድርጌዋለሁ መሰለኝ። ግን ምን ተሰማሽ በዛ ሰዓት? ብዙም ልታወሪ ፍላጎት አልነበረሽ የሰማይ ስሜት ምን? የእውነት የሆነ ነው የመሰለሽ? እንደዚያ አይነት ነገር ታደርጋለሽ ብዬ አላሰብኩም። ግን በቃ አላውቅም፣ በዛ ሰዓት እንደተሰማኝ። ስቲል ማውራት አልቻለችም። ምን አይነት ስሜት እንደተሰማ ግን ያው ከፕራንኩም በኋላ እስከተወሰነ ጊዜ የተደጋጋሚ ጥያቄ ስታነሳ ነበረ። ቶሎ ግን ያው ጀስት ለፈን ነው። እንደዚህ አይነት ነገር እንኳን ብዙም ጭራሽ አሁን በዚህ በታላቅ ቁርባን ገብተ እንደዚህ አይነት ማሰቡም አክቹዋሊ ከባድ ነው፣ ግን ቀድሜን ቪዲዮ ላይ እንደተናገርኩት ለትምህርት ሁልጊዜ ወደ እንትኑ ብቻ ሳይሆን ለትምህርት እንደሆነ እንድታስቡት ነው። ኤኒዌይስ ሀሳባችሁን እንደ ሀሳብ እቀበላለሁ። ምክንያቱም እኔ ያልታየኝን ነገር በተወሰነ መልኩ ስላሳያችሁ እሱ ደግሞ ከልብ እናመሰግናለን። እንግዲህ ዛሬ በአዲስ ነገር ይዘን የመጣ ነው አለ እውነት ለመናገር ይሄን ነገር በግራ ገብቶናል። ማወቅ ማሳወቅ አለብን ማወቅ አለብን ምናምን ከብዙ ነገር አየነው እና አትሊስት ዝም ብሎ ይሄ እንደዘመኑ ነገር ሳይሆን ጀስት ሲምፕል ነገር አድርገን አቅርበው ብለን ነው። ወይዘሪት ቤቲ አሜሪኮ እንግዲህ ያው ቀረብኩ ቀረብኩ እያለች ነው እና ይመስለኛል፣ ከዚህ በኋላ ወደ እናትነቱ በጣም ቀርባለች። ምን ደግሞ ወደ አባትነቱ ዱብ ዱብ እያልኩ ነው። ግን የሴት ልጅ አባት ወይም የወንድ ልጅ አባት ነው ሆነው አልሆነም የሚለውን ነገር ከብዙ ከብዙ ጊዜ በኋላ ያው የደረስንበት ነገር አለ እና ምን ይመስላችኋል? እናንተ የ ምንድን ነው አንቺ እየተሰማሽ ያለ? በመጀመሪያ ደረጃ እንግዲህ ወደ እናትነቱ በጣም እየቀረብሽ በመጣሽ ቁጥር ምን እየተሰማሽ ነው? ያስፈራልና የሆነ ያህል የሚያስፈራ ነገር አለ። የደረሰ ሲመጣ መጀመሪያ ልክ እርግዙ ስትሆኝ የተሰማኝ ስሜት እንዴት ነበር? መጀመሪያ ሰዓት ያ እርግዙ መሆንሽን ይ ነብሰ ጡር መሆንሽን ስታቂ የተሰማኝ ስሜት አለ ግን ስትደርስ አሁን ለምሳሌ አብዛኛው ሰው ሚዲያ ላይ የሚሆን እንዲሁም የማገኛቸው ጓደኞች ምናምን ስትተኝ በጣም ተጠንቀቂ ይሄ ትት መጠምጠም ምናም ምናምን አይነት እንትኖች አሉ። አሁን እሱ ነገር በጣም ያስፈራል። ሚዲያ ላይ እንደዛ አይነት ነገር ባይወራ እንደኔ ጥሩ ነው ባይ። ምክንያቱም በጣም የሚያሳድበው በጣም ነው የሚያስፈራው። የእውነት ነው ምላችሁ እንደዚህ ሆና ትቷ ተበጥሶብኝ እንዲሆኝ ምናምን ሲባል ያስታቅቃችኋል ያ ነገር። እና ለእናቶች በተለይ ደግሞ አዲስ ለሆነ ሰው በጣም ከባድ ነው። አሁን አንቺ ወደ ውስጥሽ ጎዳለሽ ነገር ነው እያወራሽኝ ያለሽ። የጠየኩት እርጉዝ ቡሆክ ስትሆኒ የተሰማሽ ስሜት እንዴት አይነት ነው? ነው ጤን ጥያቄ አለው። በጣም አሁን ወደ መቼም ሲጀምር ምናምን ያለው ደግሞ በጣም ነው የሚገርመው። ማለት በጣም ትዝ ይልሻል ጀመሪያ እንቅስቃሴ አዎ እና ደስ የሚል ነገር አለው። በጣም አዎ፣ መጀመሪያ አካባቢነት ብዙም ማውራት አትፈልግም ነበር። ስለዚህ ነገር ማለት በቃ ለራሷ ዋጥ አድርጋት ነበር እንትን የምትለው እና አይ ቲንክ ከፍ እያለ ሲመጣ፣ እኔ እንደውም በጣም እንዴት ነው ምናምን ብዬ ጠይቃለሁ። እሷ ደግሞ ትንሽ የምፈልገውን አይነት ዲቴል የሆነ ነገር አትነግረኝም ነበር። ሶ አይ ቲንክ ያው የኔም በጣም እንትን መሆን ይመስለኛል እሷ ነገር ስለሚል ምንም አይነት ነገር አላወራሁም። ዴላያ መታችሽ ምናምን ሲል እራሱ በጣም ነበር እኮ። ሳተርበት የሁሉ ጫና ተቋቋሜ ነው እንግዲህ የደረስኩት። ዞሮ ግን ቱቢ ኦነስት ያው እንደሰው መቼም በጣም ደስ የሚል ነገር ነው እንግዲህ የአንድ ሰው ትልቅ ስኬት ቤተሰብ መስርቶ ልጅ ማሳደግ ምናምን ራሱን የቻለ ስቴት ጠብቁ ሴት ትልቅ ነገር ነው። ዞሮ ግን ወደ አሁን ወደ ቅርብ ሰሞን የጽንሱ እንቅስቃሴ ትንሽ ከዕለት ዕለት እየጨመረ እየጨመረ እየጨመረ ነው እና አንዳንዴ ያው እናቶች እናት የሆናችሁ አይ ቲንክ በደንብ ትንትሉታላችሁ እና እኔ እሷ ከምትነግረኝ ነገር ነው ያው ከውጭ ነው እንግዲህ የሚነገረኝ ከመስማት ውጭ የዘለ ነገር የለም። እንደዚህ እንደዚህ መታኝ፣ እንደዚህ ሆነ፣ እንደዚህ ያደረገ፣ እንደዚህ ምናምን የምትይው ነገር አለ። በቃ የሆነ የሚሰማችሁ ስሜት አለ እውነት ለመናገር ዞሮ፣ ምን ሆኗል መሰላችሁ? ትላንትና ሄደን አውቀነዋል ጾታ ጾታው ተለይቷል። ወንድ ነው ሴት ነው የሚለውን ነገር አውቀመጥተናል። በሰዓቱ ልክ ሲነገርሽ የተሰማኝ ስሜት የሆነ የሳቅሽው ሳቅ አለ ከአሁን ላይ እንዲህ ነው ተብሎ ሲነገራት የሳቀችው ሳቅ አለና እኔም ግን ጾታ አልጠየቅኩም ነበረ ና ዶክተሩ ትያየኝ እሱ ነው ጾታ ማወቅ ይቻላላ ምናምን አለና ጠየቀው ማለት ነው ዶክተሩ ከዛ ፆታውን ምናምን አለ ማለት ነው። እኔ እገዝም ብያለሁ። ከዛ እሺ ብሎት ነገር ማለት ነው። እና የሰዓርኩት ለምንድን ነው? እሱ የጠበቀው ነገር አለ። እኔ ደግሞ በቃ ከመጀመሪያውም ጀምሮ የገመትኩት ነገር ነው። ከዛ ጸጥ አለ ማለት ነው። እኔ ሰማክ ምናምን አልኩት ማለት ነው። አልሰማሁም እና ዶክተር ባስ መስማት አልፈለግም ማለት ነው። አለ። አዎ የነበረው ሁኔታ ምንድን ነው? ይሄ በየቲክቶክ እየመጣ እንደዚህ ነው ወንድ ሲሆን እንደዚህ ነው ሴት ሲሆን እንደዚህ ነው ምናምን እያለ የሚሰጡት ምልክት አለ እና እሱን አይቼ እንደገና ደግሞ ጎግል ላይ ገብቼ ቼክ አደርጋለሁ እና ይሄ እያንዳንዷ ሰርች የምትደረግ ነገር ባይዘወይ ትክክል ነው ማለት አይደለም። አሁን በገባኝ ማለት ነው እና እሷ ደግሞ የኔን ፍላጎት ታውቃለች። እሷ የራሷ ፍላጎት አላት። ብዙ ሰው ብቻ ሲንጫጫ ነበረ። አንዳንዴ ስናወራ ራሱ አንተ እንለዋለን፣ አን አንቺ እንላታለን። እንደዚህ ዝብርቅጥ ነው የምናደርገው እና ሰው ምንድነው አንቺ ነች አንተን እንደው ግራ የምታጋቡን የሚል ነበረ ብዙ ሰውና፣ እኛ ደግሞ እውነት ለመናገር ትላንትና ነው ገና ያወቅነው። ትላንት ማለት በሰላሳ ማለት መጋቢት ሰላሳ ያወቅ ነው። ዞሮ ግን ትልቁ ነገር ምንም ይሁን ምን እግዚአብሔር ጤነኛ ልጅ እንዲሰጠን ነው ዋናው ፍላጎታችን። ከዛ በተረፈ እንግዲህ ዶክተሩ ለእኔ ያለኝ እንደው ከጠየቅኩ በኋላ ምንድን ነው ሰማ ብላ ጠየቀችኝ፣ እሷ ማለት ነው በዚህ አጋጣሚ ቀጠሮ እስከ ዛሬ ድረስ ስትሄድ አንድ ቀን ብቻ ነው ሚስ ያደረጉት። አዎ እርሱ ደግሞ ክሬዲት ሊሰጠኝ ይገባል። ዝም ብሎ ብቻ ሄደሽ እንደፈለግሽ ሚስ ሳይሆን፣ አዎ እስከ ዛሬ ድረስ ብቻ ነው ሥራ ቢዚ ነው ከአቅም በላይ ሆነ ነገር ገጥሞ ነው እንጂ እዛ ቦታ ላይ ያው እያንዳንዷን ነገር መስማት መከታተል ምናምን እፈልጋለሁ ሶ ትላንትና ያን ነገር ስናደርግ ዶክተሩን ጠየቅሁት፣ ነገረኝ። ዝም ነው ያልኩት፣ ማለት ሲናገር እሰማለሁ፣ ግን ዝም አልኩ። እሷ እንደ የሳቀችው ሳቅ ስቲል ጆሮ ላይ አለ። ናፍ ሰማ ስትለኝ አልሰማሁም ስላት መስማት አልፈለክም ማለት ነው ብሎ ዶክተሩን በጣም የሳቀውና ያች አጋጣሚ ያው ትንሽ እስቲ እናት ሳቅ ጆሬ ላይ አለ። እሷ ላይም ያለው የደስታ ስሜት በደንብ ፊል አድርጌያለሁ፣ ከሳቋ ማለት ነው። ኤንዌይስ እናንተ እንግዲህ ምን ትላላችሁ? ወንድ ሴት የሚለውን ነገር እንግዲህ ቪዲዮ እንደጀመረ አብዛኛው ኮሜንት እንድታረጉ ነው የምፈልገው። ውጤቱን እንግዲህ ወደ መጨረሻ ላይ ስለሆነ የቪዲዮ መጨረሻ ላይ ነው ሊያቀቡ ይችሉ። እንግዲህ መልካም እኞታችሁን ተመኙልን። ይህን ነው የምንለው። እንግዲህ የወጡት ልናሳውቅ ነው ማለት ተፈቀደው ይሄን ነገር አይደለም። አይ ነገር በቃ ወንድ ሆኗል ልጁ ማለት ነው። ወንድ ሆኗል። ያው ወንድ ልጅ ስም እንግዲህ በማውጣት ተባበሩ ናላችሁ ወንድ ልጅ ነው፣ ወንድ ልጅ ስም በማውጣት ተባበሩ ያላችሁ እንግዲህ ነው። እንደዛ እንዲባል ነበር የፈለገው ዶክተር ወንድ ነው እንዲው በጣም እርግጠኛ ሆኖ ነበር የሆድሽ መስመር አንገት መጥቆር ምናምን እና እንደዛ ከሆነ ወንድ ልጅ ነው ብሎ ደምድሞ ነበር ማለት ነው። እና በጣም እርግጠኛ ነበር፣ ወንድ እንዲባል ነበር የጠበቀው። ሴት ናት ሲለው ብሎ አልሰማውም ነው ያለው። እና ያ ነገር በጣም ነበር ያሳቀኝ። የምር ቀርጽላችሁ ጥሩ ነበር። እንግዲህ እንዳልኩት አይደለም ይሆናል ብዬ እንደገመጥኩት አይደለም ወንድ ሳይሆን ትክክለኛው የልጃችን ፆታ ሴት ሆና ተገኝታለች። እንግዲህ የሴት ልጅ አባት ልሆን ነው። እግዚአብሔር ይመስገን። በዚህ ክብር ያበቃል። እስካሁን ድረስ ደግሞ እናት ብዙ ተቸግራ አደለም ጊዜ የደረሰችው። እውነት ለመናገር እንደመጀመሪያ እርግዝና ብዙ የተቸገረችው ነገር የለም። አሉ አሉ የተወሰኑ ነገሮች ቤተሰቦቻችን እስካሁን ድረስ ባለው ሁሉ ነገር ተመስገን ነው። ጥሩ የሚባል ደረጃ ነው። ከዚህ በኋላም ደግሞ እንግዲህ አብዛኛው ኮሜንት ደግሞ በጀርባ ማለት ነው ፖዘቲቭ የሆነ ነገር ነው እንግዲህ ይመስላል የእውነት በጣም ነው ማርያምን የማመሰግናችሁ የእውነት በቃ ኮመንታችሁን ሳይ ማርያምን በቃ ያላችሁ ምኞታችሁ ያንን ሁሉ ሰዓት ረጅም ሰዓት ቁጭ ብላችሁ የምትጽፉልኝ ለመልካም ምኞታችሁ በጣም ነው የማመሰግን ነው የእውነት እግዚአብሔርም በጣም አሁንም ቢሆን ጸሎታችሁ እንደማይለየኝ ያውቃለው እንደማይለየ ብቻ ነፍስ እና ነፍስ የተጨነቀ እንደማይለየ። አይ ኖ ብዙ ጊዜ እሷን ነው የምታደሉት፣ ግን አለሁበት ነው አለሁበት ለማለት ነው የእኔንም አትርሱ ለማለት ነው። እዚ እሷን በወደዳችሁት ልክ እኔ ራሴ የተወደድኩ ያልክ ነው የሚሰራው ለመናገር ትልቁ ቁም ነገር ምንድን ነው፣ እች ልጅ በሰላም ትገላገልልኝ ነው የኔ ምኞት፣ የጠዋት ማታ ጸሎት እሱ ነው። ከዛ በተረፈ ግን ያው አንዳንድ ነገሮች ያው ዝግጅት የግድ ያስፈልጋል። ዝም ብሎ መቼም አይወለድም። ወገቧ ተጎድቶ ስንት ነገር አለ። ከዛ በኋላ አንዳንድ ዝግጅቶች ይኖራሉ። በጥቂቱ ተጀምሯል። በጥቂቱ ከዛ በተረፈ ግን እንደ ጀማሪ ምናባት ለምን ሆን ፕሮሰስ ላይ ላለን ሰዎች የሚዘጋጁ ነገሮች አሉ። የእኔ ሚስት ባይዘዙ ብዙ ባለሙያ አይደለችም። ብዙ ባለሙያ ስላልሆነች ዋጣ አድርጌው ነው እየኖርክ ያለሁት። ሶ ቤተሰቦቻችን አንዳንድ ዝግጅቶች እና አንዳንድ ዝግጅቶች እያደረግን ነው። እህሎች ማለት ነው። እሷን የሚያጠናክር ነገሮች ይኖራሉ እስኪ ከልምድ የምታካፍሉ ነገር ካለ በነገራችን ላይ ኮሜንቶች በጣም ነው የምናነበው እያንዳንዷ ኮሜንት እናነባለን ምናልባትም ብዙዎቻችሁ ይደርሳችኋል ብዬ አስባለሁ ኮሜንቱ የምትመልሰው እሷ ይደርሳቸዋል ስለዚህ ይህን ይመስላል እግዚአብሔር ይመስገን የሴት ልጅ እናትና አባት ልንሆን ነው የተነሳ ይሄን ይመስላል። ቤተሰቦቻችን የምትዩ ነገር ካለ አዎ፣ አንደኛ ስም ታወጡልና አላችሁ አይደል ያውጡ። እኔ ስም ላይ ግን በጣም እጋደናለሁ። እህ ወጣ ግዴታ። አሀ ሲጀመር ማለት ነው፣ ወንድ ከሆነ እኔ ያውጣለሁ ብለህ ነበር፣ ሴት ከሆነች እኔ የሚያወጣ ተባብለን ተስማምተናል። አንድ እሱ ነው። ግን ያው ወደ እንትን ብንሄድ ደሞ ይሄ ነው። ለምሳሌ አሁን ከሚሰጠን ስም አለ አይደለ ተደጋጋሚ ነገር ካለ ሊስት የተሻለ ነው ብለን ካሰብን ሁሉ ብናረግ። ከዛ በተረፈ ግን ያው ጥሩ እስከሆነ ድረስ የመቀበል ግዴታ አለ። ማስታወስ ስለማልፈልግ ታል ዞሮ ቤተሰቦቻችን እንግዲህ የዛሬ ቪዲዮችን ይህን ይመስላል እና እንደተለመደው ሁሌ ላይክ፣ ሰብስክራይብ፣ ኮመንት ማድረጋችሁን አትርሱ። በጣም ነው የምንወዳችሁ። እያንዳንዱ ኮሜንታችሁን እንቀበላለን። አስተያየታችሁን እየተቀበልን መልስ የምንችለውን ያህል ለመስጠት እየተሞከረ ነው። በይበልጥ እሷ ነች ያው ይህን ነገር የምትሰራ ያለችው እና ስለዚህ መጥፎ ነው ጥሩ ነው የምትሉትን ሁሉ የተሰማችሁን አስተያየት ያው እየሰጣችሁን ነው። ከዚህ በበለጠ ደግሞ እንድትሰጡ እንፈልጋለን። ላይክ ሰብስክራይብ። ያው እችሊ ሳቶልኔ እንደ ስጦታ ከእናንተ የምጠብቀው ደግሞ በዚህ አጋጣሚ ይች ልጅ ሳትወልድ እንደምንም ብለን ሀምሳ ሺህ ሰብስክራይብ ብናስገባት ብዬ አስባለሁ። ይሄን ነገር ደግሞ ያው ብትረዱልና ብታደርጉልን ይመለከተዋል። ተመልካች አድርገን ሰብስክራይብ ማድረግ ላይ አላቀም ለምን እንደሆነ እና እስኪ ያው እግረ መንገዱንም አራስ መጠየቅያ ያለ ይሆናችሁ ምንም ብለን 50 ሺህ ሰብስክራይብ አድርጓትና፣ አስተስ እግረ መንገድ እንደ ስጦታ እንዲቆጠርላት ብናደርግ ብዬ አስባለሁ። እስቲ እንደ ቻሌንጅ ነገር እንውሰዳትና፣ እርዳታችሁ አይለይም። እኔ ራሴ እሱን በማስመልከት ራሱን የቻለ ስጦታ ደግሞ በኔ በኩል ለመስጠት ቃል እገባለሁ። ይህን ይመስላል የዛሬ ቪዲዮችን። ይመስለኛል የዛሬ ቪዲዮችን እንግዲህ ይህን ይመስላል። በጣም ወዳችሁ በጣም ማከብራችሁ እግዚአብሔር ያክብርልኝ እና የዛሬ ቪዲዮ ይህንን ይመስላል። ጾታዋን አውቀናል። ያው የሴት ልጅ እናት ልሆነው እና በጣም ደስ ይለኛል። አይ ቲንክ ይሄን ቪዲዮ ቶሎ የመጨረስ ፍላጎት ያላት አይመስለኝም። ይህን ስለዚህ ይሄን ይመስላል የዛሬ ቪዲዮአችን። እንወዳችኋለን። ያው ስም በማውጣት እንግዲህ እድሉን ሰተናል ግን ይሄን ስንል ደግሞ ገና የሚቀረኝ ጊዜ አለ። አይ ቲንክ አንድ ወር ከምናምን ይቀረኛል። አዎ ሁለት ወር ትንሽ ይቀራው አይነት ነገር ይመስለኛል ስለዚህ እሱን ጊዜ ደግሞ ያው ፍራንክ እያደረኳት ይቀጥላል፣ ማለት ነው እያደረኩት። እንወዳቸዋለን። ቻው።